ያበቱ ጎማዎች ነበሩ። ወዴ ቡንር አካባቢ አስተንፍሰ ናቸዋል። ያ ነገር ካለ ይሄ ነገር ሀብትን ያደረገ እኔ ቢሆን በቢላው ነው ማ ነው። ምክንያቱም ለምን እንደሆነ ታውቂያለሽ? እንዴት ሰዋ ላይ አልጋ ላይ ከተገኘሽ ምን ማለት ነው አይ ቲንክ እሱ ነገር ይመስለኛል እንደውም ይህን ነገር በጣም ያባባሰው ብዬ ነው ማስበው ተረዳሽ እሱን ያንገበገባት እሷ እሷ የምትለው ምንድን ነው ሶስተኛ ወገን ሳይገባበት እኔ እና እሱ ብቻ ሚስጥራችን የሚደበቅ ነበረን ይመስለኛል ሌላ ሰው ማለበት በጣም ያንገበገባት ነገር ይሄ ነው። ገብቶሻል። የበለጠ ሞድ በጣም ነገር ምን አለ መሰለሽ፣ ሴቶች ስለሆነ ትዋይስ ልታዩ ትቻለሽ። ሁለተኛ ነገር ደግሞ ቅናታም አለ። እኔ አሁን እሺ፣ አንድ ነገር አንድ ጥያቄ ልጠይቅሽ። አሁን ወይ ፍሬንድሽ ለምሳሌ ወይም ባለቤትሽ በጣም ቤስት የምትያት ፍሬንድ አለች አለ። በጣም ለቤስት ቤስት ፍሬንዶ ትኖረዋለች አለ። ለቤስት ፍሬንዶ ሁሉ ነገር ያወራል። ሁሉ ነገር ቤስት ፍሬንዶት አጠገበችው አጠገቧ ካለው የምትወደው የምትንሰፈሰፍለት በጣም እንደ ህጻለች ቴክር የምታደርግለት ሁሉን ነገር በዚህ ሊጠፋ ሲል በዚህ ነው የሚለማው። በዚህ ሌት ሲል ነው በዚህ ነው የሚሄደው። ኖ ይሄ ነገር ይስተካከል። ከጎንሽ እንደ ቀለበት ስማርት የሆነች ልጅ ይዛሽ እያችን ጓደኛ አዶንቲንክ ሶ እኔ አንድ ነገር ልንገርሽ፣ በደንብ የተረዳሁት ነገር ምንድነ እንደዛ አይነት ነገር የሚያማክር አይመስለኝም። ለምን መሰለሽ? ኪስ ስማርት ቢካ እነዚህን ነገሮች በጣም ሴክሬት የሆኑ ይቸር ምናምን ከኤች ጋ ነው። ያችኛዋ ግን አይ ቲንክ ቺሊንግም ሊሆን ይችላል፣ ወይም ደግሞ የሆነ ነገር አልፎ ሊሆን ይችላል። በፊት ገብቶሻል። ያችኛው ግን ያችኛዋ ግን ያችኛዋ ጋር የፈርስቶ የፈርስቶ በጣም የሆነ ነገር አለ አትጠራ የፈርስቶ ማ አይ ሸባዎቹ ምን ይላሉ? እንደው የሆነ ነገር ቢኖረው ከ ከተብታ ቤት ጋር የሆነ ነገር ቢኖረው ብሩኬ በዚህ ልክ ድጋሚ አምጥቶ እሱ ብሩኬ አልጋ ላይ ፕራንክ የሚያደርግ ይመስላችኋል? አቤት አቤት፣ እንደው በብሩኬ ሲሆን የሚገርማቸው አሮጊቶች ማለት ነው። አዋቂ ነን ባዮቹን አዳምጧቸው። እሷ ፕራንክ ስታደርግ እሷ ምንም አታውቅም አይደለም። እሱ ግን አንድ ሴት ፕራንክ አድርጎ ሲጀመር በፊት የሆነ ነገር ካለው እሷ ይሄን ያህል ጊዜ አመት ስትኖረው ስለ እሷ ከዚህ በፊትም ፕራንክ አድርጋለች። ይሄ አዲስ አይደለም። ፕራንክ አደልጋለች ከዚህ በፊት ማለት የዛን ሰዓት ጨርሳለች። ስለሱ ምን እንዳለምን መቼም ይደብቃታል ብዬ ተስፋ አላደርግም። እኔ ዛሬም እኝኝ ይላሉ አሮጊቶቹ፣ አዳምጧቸው። እስኪ ትንሽ ፈታ ልበልባቸው። ባይዘው የተመችቶኛል። ብሩኬ እዚህ ጋር ቅፍ አድርጎ ቢስማት ነገሩ ሁሉ ይረሳ ነበር። እን ፍጼስ ፍጼና አታዩትም? እንዲህ ፍጼ እያለ እንዴት ነው የሚስመው? እንዲህ ብሩኬ ኮ ሼመኛ ነው። ምን አስባችሁ ነው? አዳምጧቸው እነዚህና አሮጊቶች አሁን እነዚህ ልጆች ማለት ነው፣ አንድ ለማድረግ ዛሬ ራሱ የሆነ ነገር ተፈጠሩ። በቃ ሰላም ፈጠሩ። ይሄ ነገር ገና ይቆያል። ገና ገና ገና ነው ያለችው። ገብቱ ሰ አሁን አንድ ነገር ምን እንዳሰብኩ ታውቂያለሽ? ወንዱን መጀመሪያ ለሶስት ቀና ብሎ ቢኒ ቢወስደው ሴቷን ደግሞ ስቲሴቱግ የፈራሁት ነገር ምንድነው፣ ይሄን ሲደረግ ደግሞ እንደገና ወንዱ ለእኔ ሳነግሪኝ ከሱ ጋር ኮኔክሽን አለሽ ብሎ ሌላ ነገር ቢመጣል የባሰ ነው። ገብቶሻል። ይህም እንዳለ ሆኖ ግን ይሄን ሳያደርግ ቢኒ ምናልባት ከአንቺ ጋር ወይ ከሆነ ሴት ጋር ተነጋግሮ ያቺ ሴት ብትልና ብትሄድ እኔ እኮ በጣም ሃይማሪ በላይ ሆነ። ቢኒ እኮ ደውዬ ሁሉ ጀመርኩ ቢጨንቀኝ። አሁን ቢኒ ሃይማኖትን አምጥቶ እሷን መክሮ ከዛ ብሩኬን የሚያመጣው ቢኒ ምን ቤት ነው? እናንተ ሚዲያ ላይ መሆናችሁን እረሳችሁት። ይሄ አሁን አይሰማም። እናንተ የምታወሩት አይመድከም ያለው እኔ ልጄ ናቸው በጣም የምትወዳቸው። አሁን ግን በጣም ነው ያስጠላኝ። ማለት ያው በየቀኗ ይዋለው ስለለመድኩት፣ አሁን ግን የመጨረሻ ነገር የሚታየኝ ያለ ምክንያቱም ቢኒ ደውሎ እንዲያወራው የፈለግኩት በጣም ኢምፖርታንት የሆነ ነገር ምን እንደሆነ ታውቂያለሽ? እሱ ጋር የሚታየኝ ዛሬ እሱ ራሱ ምን እንደሆነ ታውቂያለሽ? ዛሬ እሱ ሲናገር የቅርታ፣ ማለ እሱ ዛሬ ራሱ በቪዲዮ ይለቀላል። የለቀቀላት ነገር እንደገና ሚዲያ ላይ ለሚናገሩ ሰዎች ወጦ እሱ እንደዚህ አትናገሩ፣ ሪፖርት ምን ብሎ ነው ሪፖርት ሲደረግ አይቷል። ማን አረገ? ይሄ ወሬ ነው፣ በወሬ ነው እንዲህ ሪፖርት አረጋችሁ ብሎ እሱ አሁን ድጋሚ ያረበስ ነው። አረ እናንተስ እንደው አትረቡ። አስቸጋሪ ነው አሁን። እኔ አሁን አንቺን አላቀሽም የኔ ቆንጆ የኔ ሸታ እያልኩ ስልሽ ማታቃኝ ሰው እንደዛ አለችኝ ሲል ብሎ ልቡ የሚያጥስ ሰው ከሆነ ይሄ እስከ መቼ ካም ዳውን? እስከ መቼ ድረስ እስከ መቼ እስከ መቼ ካም ዳውን እንዴ! ይቅርታ በይዘው ወይ በስርዓት አልተጠየቀችም። እኔ ነው በጣም ያስፈልጋታል ይቅርታ። የሆነ ዝግጅ ይነጠፍላት፣ ምን ይሁንላት፣ ይነጠፍላት። እንዴት ነው ይቅርታ አሳዩት እስኪ እንዴት ነው አድርጎ ትነው በጣም ለየት ያለ ቦታ ለምስ ይቅርታ እኮ ጥቅምን አይፈልግም። ይቅርታ ፍቅር ጥቅምን አይፈልግም። ይቅርታ ቅርታ ቃሎ ብቻ በቂ ነው። ያለውን ነገር አናውቅም። ለምሳሌ ሰው ተጣልቶ ምናልባት እንግዲህ ስ ተጠብቀውም ይሆናል ነው ይመስለኛል። እንደዛ ነው የምጠብቀው እሷ ግን በየጊዜው ለምታየው ነገር ለሚከሰተው ነገር በማላውቀው ነገር የከተትከኝ አንተ ነ እያለችው ነው። ሰው የሆነ ቦታ ደብረ ዘይት በጣም እንግዲህ ስማርት አሁን በአሁኑ ሰዓት በጣም የተለያየ ደሳስ የሚሉ ቦታዎች አሉ። ወጣ ብሎ ለሶስት ቀን ለአራት ቀን ደጃፏ ላይ መጀመሪያ እሷ መቼ ስልኳን ትከፍት ነበር? ስልኳን እኮ አትከፍትም እሷ። መጀመሪያ ላይ ስልክ አትከፍትም ነበር እኮ። አሁን አይደል እንዴ እሱ ስልክ ሲዘጋባት ነው መደወል የጀመረችው አይደል እንዴ? እንዴት ነው የምታስቡት ግን እስኪ፣ መጀመሪያ እናንተ ቪዲዮውን በደንብ በሚያስረዳ መልኩ ግለጹ። እኛ ድራማውን ነው የምናውቀው። እሱኛው ሚስጥር እንግዲህ ማለት ነው አንተ ነው የምታውቀው ያልኩት የትኛው ለጣልቃታ ይዞ ነው ያየ ነው የትኛው፣ ባንዶና አናውቅም። ስለዚህ እሱኛው ሚስጥር በሹፌር ሰጥተነዋል። ኤኒወይ በምናየው ነገር ግንጀጅ የምናደርገው እና ነገሮች የሚስተካከሉ የምንፈልገው ደስ የሚል ነገር አላቸው። ኢቨን በፊልም ወይ በስራ እንኳን የተገናኘ ሰው በነዚ አይነት ኮኔክሽን ካለው የሆነ ፍቅር ይይዛል። እኔ እራሱ ፍቅር ይዞኛል። ከእነሱ እንኳን እነሱ ኢቻዘር ሶ እንዴ፣ ቀላል እንዲ ቀላል ግን እኔ እንደ ዛሬው ሳይ ዛሬው የነገ የሆነ ነገር ሊፈጠር ያበቀ ነገ የሆነ ነገር እሱ ግን አይ፣ መጨረሻ ደግሞ አሳዘነ ጊዶ ብቻውን ሲቀመጥ ምናምን ነገር በቃ

ግን ያደረ ነገር ግን የነገርኩህን ቅድም እንዳትረሳ። ወይ እንደ በሆነ ፕሮሰስ እያደረገች ወይ ለስራ ነው ወይ ደግሞ ለሆነ ነገር ነው ወይ ደግሞ መለያያቸው ነው። ስለዚህ ሁለት ነገር ይጠቀሙ። በጣም በጣም እርግጠኛ ነኝ ሳይ ኢፌክት የሆነ ነው እሱ ልክ

እሱና ብለህ ማለት ሊመጣ ይችላል። ምክንያቱም አሁን ያለበት ሲችሽን በጣም የሆነ ስትረስ ስለሆነ የእውነት ከሆነ ብድግ ብሎ ነው የሚመጣው። እሷንና እሱ ግን አንድ ነገር እዚህ ጋር ልናገር የሚፈልገው ነገር እሱ መጀመሪያ ነው የሚመጣው። በእርግጠኝነት እሷን መጀመሪያ እንዳታመጣ፣ ምክንያቱም ሌላ ነገር ይመጣብናል። እሱ ከመጣ በኋላ ግን እሷን ስታመጣ ከእሱ ጋር ተማራሽ ደብሎ ሌላ ጸብ እንዳይመጣ ደግሞ በምታቀው ሰው ባድርገህ ወይም በሴት እሷን ማስመጣት ነው ይቻላል። ይሄ ነገር የሚቻል ከሆነ ነገ አድርግና፣ የማየው ነገር በጣም ደስ አይደለም። በቃ እኔም እየተረበች ሆን አለ ብዬ ነው እና ለሶስት ቀን ለአራት ቀን ብለህ ትልቀዋለህ። ከዛ በኋላ እሷን ግን ቪዛው እንዴት ነው የሚሰራው ነው እኮ ነገር እናንተ ናት ምታሰሩ ግን እንጫ ላይክ እኔ እናንተ ያላችሁትን ነገር ከማድረግ ወደኋላ አይደለም።

ብቻ ማለት ነው። እኔ ከተሳካ እኔ ግዛቦይ እንደስ ይለኛል። እኔ የምፈልገው እሱ ነው በቃ ለምን እኔ ከአዳራክ ከባለ እየባሰ ነው የሚሄደው ገብቶሻል ወይ ትልቅ ሰው መግባት አለበት በጣም ትልቅ ሰውን መግባት አለበት በጣም የሚደብረው ገባሽ ደግሞ ክፍተትን እየተጠቀመ እኔ አንድ ጥያቄ አለ ሰው ግን እንደዚህ ጎሽ ቆንጆ ስታብሩ የሚላችሁ ትወዳላችሁ? ወንዶች ወንዶች ወንዶች ወንድ ሲባሉ ደስ የሚላቸው የዘንድሮ ቆንጆ ነው እንጂ ሌላ ነገር ማርት እንደዚህ ዓይነት የሆነ ሴት ስለማትገኝ ልክ ስታገኙ ደግሞ እስር ቤት ነው የምትከቱት እንዳትወጪ እንዳትገቢ ምናምን። የአሁኖቹ ከፈለግሽ ሂጂ ይባላል፣ አይባልም? እኔ ተፈጥፋለሁ። ወንድሁ ስ ኤክስፕሌን አድርግልኝ ትንሽ አይቶ ነው። አረ እባካችሁ ብሩኬ መጠፍጠፍ አይፈልግም። በመጠፍጠፍ ያ ምንም ጉድ